አዲስ አበባ ባሉ ሁለት የኢንዱስትሪ ፓርኮች ነው ጉብኝት የጀመርነው። የመጀመሪያው የኢንዱስትሪ ፓርክ የቦሌ ለሚ የኢንዱስትሪ ፓርክ ነው። ወደ ሰላሳ ሺህ የሚጠጉ ሰራተኞች ያሉበት ትልቅ የኢንዱስትሪ ፓርክ ነው። ትርፋማና ትልቅ ኢንዱስትሪ ፓርክ ከሆኑት ውስጥ ነው። ሁለተኛው እዛው ያለ ቅሊንጦ የኢንዱስትሪ ፓርክ ነው። በአብዛኛው የፋርማሲቲካል ፕሮዳክቶችን የሚያመርት ነው። የሕክምና ውጤቶችን የሚያመርት ነው። ከዛ በመቀጠል የጎበኘው በጣም ትልቅ የአላና የስጋ ፋብሪካ የሚባለውን ነው። በጣም ትልቅ ከመቶ ሺህ ቶን በላይ በዓመት ስጋ ወደ ውጭ ሀገር የሚልክ ነው ያየነው እና እዛ በመቀጠል የተመለከትነው የቡልቡላውን የአግሮፕሮሰሲንግ ኢንዱስትሪ ዞን ነው ያየነው። በመቀጠል ሻሸመኔ ላይ ያለውን አርቲሲ ወይም ደግሞ ለአግሮፕሮሰሲንግ ድርጅቱ ምርቶች የሚያቀርበውን ድርጅት ነው የተመለከትነው። በዛሬው ጠዋት ደግሞ ይርጋለም ያለውን የአግሮፕሮሰሲ ድርጅት እና በውስጡ ያሉትን ፋብሪካዎች ነው የጎበኘ ነው ተመልሰን የአዋሳን ኢንዱስትሪ ፓርክ እና አሁን በመጨረሻ የምንገኝበትን የመኖ ማቀነባበሪያ ፋብሪካ ነው። በአጠቃላይ ሲታይ እያንዳንዱ የኢንዱስትሪ ፓርክ ያለው የምርት አይነት የተለያየ ነው። በሁሉም ቦታ ግን በጣም ተስፋ የሚሰጡ የኢንዱስትሪውን መነቃቃት የሚያመለክቱ የአቅም አጠቃቀማቸው ከጊዜ ወደ ጊዜ እየተሻሻለ የመጣ መሆኑን የሚያረጋግጥ ሁኔታ ነው የተመለከትነው። ተስፋ የሚሰጥ አስደሳች ነው። ባለሀብቶቹንም አነጋግረናል። እነዚህን የኢንዱስትሪ ፓርኮች የሚያስተዳድሩ ኃላፊዎችን አነጋግረናል። ድጋፍ የሚፈልጉባቸው የተወሰኑ ቦታዎች አሉ። የመጀመሪያው ድጋፍ የሚፈልጉበት ቦታ የኃይል መቆራረጥን በተመለከተ ነው። ከግሩፑ ጋር አብረውን ከነበሩት የኤሌክትሪክ ኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚም ስለነበሩ ለአንዳንዶቹ በዚሁ ዓመት ራሳቸውን የቻሉ ሰብስቴሽኖች የሚቀርቡበትን ጉዳዮች መፍትሄ እንሰጣለን ብለዋል። በተቀረ ደግሞ ለተወሰኑት ካለው የኃይል አቅርቦት የኃይል መቆራረጡን ለመቀነስ ድጋፍ እንደሚሰጡ ቃል ገብተዋል። በሁለተኛ ደረጃ ችግር አጋጥሞናል ያሉት ከባንክ ብድር ጋር የተያያዘ ነው። የስቲሪንግ ኮሚቴው ወይም አስተባባሪ ኮሚቴው የባንክ ብድርን አይወስንም። ባንኮች በየራሳቸው ፖሊሲ፣ የኢትዮጵያ ንግድ ባንክም የኢትዮጵያ ልማት ባንክም ከራሳቸው ፖሊሲ በመነሳት ይወስናሉ። ሆኖም ግን ውሳኔዎችን በመስጠት ማዘግየት አይችሉም፣ ማፍጠን አለባቸው። የማይቻል ብድር ለመስጠት የሚያበቃ ነገር ከሌላቸው ያንን እንዲያሟሉ ይጠበቃሉ ማለት ነው። በዚህ አቅጣጫ አብረውን የነበሩትም ከብድር ጋር የተያዙ ችግሮችን ለመፍታት የሚያስችል ሁኔታዎችን ገልጸዋል። በነዚህ ኢንዱስትሪ ፓርኮች ውስጥ አዳዲስ የሶላር ፓነል አይነት አዳዲስ በጣም ጠቃሚ የሆኑ ድርጅቶችን በኢንዱስትሪ ፓርክ በተለይ በሀዋሳ ኢንዱስትሪ ፓርክ ውስጥ ለማየት ችለናል። ይሄ በጣም የሚያበረታታ ነው። እነዚህን በዚህ ብቻ ሳይሆን በሌሎች የኢንዱስትሪ ፓርኮችም የሚያስፋፉት ይኖራል። በአጠቃላይ በዚህ አመት የኢትዮጵያ ኢንቨስትመንት ኮሚሽንም የእኛ የኢንዱስትሪ ስቲሪንግ ኮሚቴውም ዋና ዓላማ አንደኛ በኢንዱስትሪ ፓርኮች ውስጥ ያልተሞሉ ሼዶች ካሉ እነዛን ሼዶች መሙላት ነው የመጀመሪያ ስራችን። ሁለተኛው ጥቅም ላይ ያልዋለ መሬት ካለ ለባለሀብቶቹም ሰጥተናቸው እንዲያለሙት የማድረግ ነው። ስለዚህ ለዛ እቅድ መነሻ የሚሆን ሁኔታ ምን ይመስላል የሚለውን ለማየት ስለነበረ በጣም የሚያበረታታ ነገር መሆኑን አስተውለናል። የማክሮ ኢኮኖሚ ማሻሻያው ለአምራቾች የሰጠው ሁለት እድል ነው። የማክሮ ኢኮኖሚ ማሻሻያ አጠቃላይ ቢሆንም ለአምራቾች ወይም በግብርና ላይ ለተሰማሩ፣ በኢንዱስትሪ ላይ ለተሰማሩ ወይም በአገልግሎት ላይ ለተሰማሩ ያመጣው ጥቅም አንደኛው በውጭ ሀገር ምርታቸውን በሚሸጡበት ጊዜ በምላሹ በብር የሚያገኙት ከእጥፍ በላይ እንዲሆን አድርጎላቸዋል። ስለዚህ ኤክስፖርትን በእጅጉ የሚያበረታታ ስለሚሆን የማክሮ ኢኮኖሚ ማሻሻያው ለአምራቾች ጠቃሚ ነው። ሁለተኛው ከዚህ ቀደም ከውጭ ሀገር የሚገባ የነበረው ምርት በርካሽ ይገባ ስለነበረ አሁን በብር ስለሚወደድ በሀገር ውስጥ እንዲያምርቱ ያበረታታቸዋል ማለት ነው። በሀገር ውስጥ ገበያም እንዲሸጡ ያበረታታቸዋል። በዚህ በሁለቱም የማክሮ ኢኮኖሚክ ሪፎርሙ ለአምራች ዘርፉ በጣም ጠቃሚ ነው ማለት ነው። በቀጣይ ኢንዱስትሪውን ዘርፍ ሆነ የግብርናውን በተመለከተ በመንግስት ደረጃ ከዚህ ቀደም በአንድ ዘርፍ ወይ በሁለት ዘርፍ ላይ ብቻ ይተኮር እንደነበረው ሳይሆን ብዙ ብዝሃ ዘርፍን ብዝሃ ዘርፍ ላይ የተመሰረተ ልማት ነው እንዲካሄድ የሚፈለገው። ይህ ማለት ምንድን ነው? ግብርናም ሙሉ አቅሙን እንዲጠቀም፣ የማኑፋክቸሪንግ ዘርፍም ሙሉ አቅሙን እንዲጠቀም ከዛ አልፎ የማዕድን ዘርፍና የቱሪዝም ሙሉ አቅማቸው እንዲጠቀሙ ስለሆነ ይሄ የመጣው የኢኮኖሚ ማሻሻያ እነዚህን ሁሉ በተሟላ አቅማቸው እንዲጠቀሙ ስለሚያደርግ ጥሩ እድል ያለበት ዘመን ነው። ኢኮኖሚያችን እስከ ዛሬ ሲያድግ ከነበረው በተሻለ ሊያድግ የሚችልበት እድል አለው። በተለይ በማዕድን ዘርፍና በማኑፋክቸሪንግ ዘርፍ ያለው ተስፋ ከዚህ ቀደም ከነበሩት የበለጠ የሚበረታታ ይሆናል ማለት ነው።